ምን ልክል የልጅ እያያሱ ኮር የሰሜን ወሎ ዞን ሀብሩ ወረዳ ዋና መቀመጫ የሆነችን የመርሳ ከተማ እንደተቆጣጠረ ይታወቃል። ስለሆነ በዚህ ከተማ አስተዳደርም ሆነ ጉሪያ ቀበሌዎች የሚደረጉ ማናኛውም ሕገወጥ ተግባራት ሲሰራ የተገኘ አካል ላይ ፖሩር እርምጃ የሚወስድ መሆኑን እያሳወቅን፣ ለየትኛውም ሴክተር መስሪያ ቤትም ሆነ የንግድ ተቋማት አስተማማኝ ጥበቃ ስለምናደርግ ሥራችሁን አጠናክራችሁ ያለምንም ስጋት እንድትልወጡ እያሳወቅን የሚገጥማችሁ ማናቸውም ችግር ካለ በቀጠናው ለሚገኙ የፋኖ አባላት እንዲታሳውቁ ስንል በጥብቅ እናሳስባለን። በተጨማሪም ማንኛውም የአማራ የሚኒሻ የአድማሚጠና ና የፖሊስ ቤተሰብ በመካከል ምንም አይነት ችግር ስለማይደርስባቸው ያለ ስጋት የዕለት ተዕለት ስራችሁን እንድትወጡ ስንል መልዕክታችንን እንፈጥሩ እናሳውቃለን። ላአማራ አሰላሙ ዐለይኩም ወረህመቱላሂ ወበረካቱሁ ውድና የተከበራችሁ ተመልካቾቼ እንዴት ናችሁ? ሰላም ናችሁ? ተነት ዛሬ እንግዲህ በሁለት ነገር መጥቻለሁኝ። እንደያችሁት ዛሬ ሁለት ሺ አስራ ስምንት መስከረም አስራ ስድስት ነው፣ አስራ ስምንት ይመስለኛል። ባለስሳት እንግዲህ እንደሚታወቀው ሀገራችን ላይ ሁለት ሰዎች ትግያ ላይ ናቸው። እነሱም እንግዲህ ፋኖና የብልጽግና ወታደሮች ማለት ነው። በስተ መጨረሻ ያው ትናንት ከትናንት ወዲያ ወደ ቆቦ ወልድያ ፋኖ ተቆጣጠረ እየተባለ ነበረ። ዛሬ ደግሞ እንግዲህ እኛ ሀገር ሰሜን ወሎ ሀብሮ ወረዳ ወርጌሳ፣ ጊራና፣ ሊብሶ፣ መሀል አምባ እነዚህ ከተሞች በፋኖ ቁጥጥር ስር ማዋላቸውን ሰምተናል ማለት ነው ማዋላቸውን ሰምተናል። ያው ብዙ ሰው እንግዲህ አንዳንድ ሰዎች የስም ቢልም የሚያስከፋም ነገር አለ። ብቻ አላ ከሀገራችን ሰላም ያድርግልን። ግን ማለት ነው መቼ ነው የምትቸናነፉት? ነው የኔ ጥያቄ። መቼ ነው የምታቸንፉት? የምትቸነፉት? የሚያሸንፈውም መቼ ነው የሚያሸንፈው? የሚሸነፈውም መቼ ነው የሚሸነፈው? ዲፍና አራት ዓመት አምስት ዓመት አስቆጥራችሁ ከኢትዮጵያ የምር እውነት አንደኛቸው እስኪ ተሸነፉ፣ ባላ ተሸነፉ ወይ ፋኖ ተሸነፍ፣ ወይ አሸነፍ፣ ወይ ደግሞ ብልጽግና ተሸነፍ፣ ወይ አሸነፍ። በቃ ፈቃ ይለይላችሁና እስኪ ቁርጣችንን እንወቀው እንኖርበት። እንዴ የእውነት እነዚህ ሁለት ሰዎች ባላሸነፉ ቁጥር የኢትዮጵያ ሕዝብ ምስኪን ሕዝብ እያለቀ ነው ያለውና እንደምታውቁ እንግዲህ እነዚህ ወጣቶች እየሰለጠኑ ያሉት የት ይመስላችኋል? ወዴ ሳውዲ አረቢያ እየመለየ እየሰለጠኑ ነው ፋኖ ለመሆን እየሰለጠኑ ያሉ ወንድሞቻችን ናቸው። ለምን አገራቸው አስመረሯቸው፣ መኖሪያ ጥተው ተሰደው ወደ ሳውዲ ለመግባት የሚያነሳቸው የሚቀበላቸው ቤተሰብ የሌላቸው የኢትዮጵያ እንደምታዩት፣ አገራችን መኖሪያ አይደለም ብለው ተሰደው በየመን እየሰለጠኑ ይገኛሉ። ፋኖ ነው ለመሆን ማለት ነው። እዚ ጋር ደግሞ በጣም የሚያሳዝነው ጓደኛቸው ሞቶባቸው እንደዚህ ክብብ ብለውታል። ሱብሃንአላህ። እኔ ሁል ጊዜ እንላለሁ፣ ሶስት ነገሮች ህውኝ ህውኝ ይላሉ። ሶስት ነገሮች፣ አንደኛ ህፃን ልጅ፣ ሁለተኛ ሙሽራ፣ ሶስተኛ ሬሳ አስክሬን ላይ በጣም ሰው ትኩረት ያደርጋል። ሙሽራም ላይ እንደዛው፣ ህጻናትም ላይ እንደዛው። እነዚህ ሶስት ነገሮች በጣም አይን ይበዛባቸዋል። ሱብሃንአላህ እና እንደምታወት እንግዲህ የመን ላይ ተሰብስበው አሉ። ጓደኛችሁ ሞቶባት መከረኛ እናት እና በጣም ነው የሚያሳዝነው፣ ያልታደለች እናት። እንግዲህ የዚህ ሟች እናት ሞቷን ስትሰማ በህይወት ካለች አስቡት፣ ከባድ ነው ስሜቱ። ወላይ ላዚም እንደው የኢትዮጵያ ወጣቶች ግን ተንከራታችሁ ሞቱ። ከሰቃይ ተብሎ የተፈጠሩ ምስሎች እንደምታወት እንግዲህ በዚህ ጋ ብዛታቸው ራሱ በቃ ምን ብዬ ልንገራችሁ። ይሄ ስደት ማለት እኔ እንጃ ከየት ከየት እየወጣ ነው ሁለ ወጣት ነው የምለው። አገርም እንደምታወች በፋኖ ያለው ወጣት፣ በመከላከያ ያለው ወጣት፣ በዚህ ደግሞ ያለው ወጣት። አሁን እነዚህ እንግዲህ ጦርነት ፈርተው ጦርነት ሸሽተው ነው የተሰደዱት አብዛኛው ጦርነት በቃ እየፈራ ነው እየተሰደደ ያሉ በአሁኑ ሰዓት። እና እዚህ ጋር ደግሞ እንደምታውቁት ሴቶችም ጎረምሶቹም ይሄን እንግዲህ ድንበር እዛ የሚያነሳቸው ሌሎች ሴቶች ቁጭ ብለው ምግብ የሚሰሩት ምናምን ወጣቶች አስቦት እዚህ ጋር እንግዲህ የሚኖራቸውን ህይወት ሰውሃል። እና በጣም የሚያሳዝነው መቼ ነው ሀገራችን ሰላም የሚሆነው ነው እንላችሁ እና ሀገራችን ሰላም እንደሆነ ልንስተውላችሁ ሁላችሁም እንዱ አድርጎ እና ደግሞ እኔ ከው ስራ እየሰራሁ እዚህ ጋር ሁለት የዘንድሮ ህይወት ይሄን የቀለጠ ስኳር ነው። እንዴት እንደሚያከተል ነገርቻው አልችልም። ህይወት እንደዚህ ነው የምታከተለው አንዳንድ ጊዜ የምር እና እንዴት እንደሚያከት እንደሚያከትል ያው የምታውቁ ሰዎች ታውቃላችሁ። ካላወቃችሁ ግን ደግሞ በጣም ነው የሚያከትለው ነው የሚመላችሁ እና ሁልጊዜ ጊዜ እንደተቃጥነ እየኖር እየኖር ነው ብቻ፣ እስከሚያልፍ እስከሚያልፍ እያለፋል በሚለው ማለት ነው። ስራችንን እንግዲህ በዚህ መልኩ እየሰራን ነው፣ ምክንያቱም ያልፍልናል ብለን ነው የምንሰራው። እላችኋለሁ እና ቤተሰብ አገራችንን የምር መቼ ነው ሰላም የምትሆነው? ይምር እንዴ፣ እንዴ ሰላም የምትሆንበት ቀን እንዴት እንደናፈረ ይነግራችኋለሁ። ዛሬ መራብሻ ነው ነገ መራብሻ ነው። እዚህ መሃል እየተጎዳ ያለው ምንም የሚያውቀው ቤተሰብ ንጹሃን እና ሰሞኑን ደግሞ በጣም ከባድ ነው። እኛ ሀገር ላይ እየተካሄደ ያለ ነገር በጣም ያስፈራል ማለት ነው። ስለዚህ ሁላችሁም ጨካኝ ሆናችኋል፣ በጣም ከሚባለው በላይ ሰው ወንዱ የገዛ ወንድሙ ለመቅደን የገዛ ወንድሙ እንዲም ለማሳሳስብ ወንድሙ ወንድሙን ነው እየተገዳደረ ያለ ነገር ሰሞኑን በተለይ እየሰማን ያለነው ነገር በቃ ሁሉም ተጨካክኗል የመንግስት አካላትም የመንግስት መከላከያም ጨካኝ ሁኗል። ፋኖም ጨካኝ ሁኗል። እዚህ ማል ማን ነው የሚጎዳው? ንጹሃን እና ንጹሃን በጣም እየተጎዳ ነው። ምንም የሚያቀርፍ የሚያድር ገበሬዎች እየተሰቃዩ ያሉት። ለምሳሌ አሁን አንድ ሰው አንድ ወንድ ሶስት ወንድማማቾች ቢኖሩ አንደኛው መከላከያ ይሄዷል፣ አንደኛው ፋኖ ነው፣ አንደኛው ደግሞ ገበሬ ነው። ከዛ ምን ይላሉ መሰላችሁ ፋኖ ይመጣና ወንድም? መከላከያ ነው ስለዚህ ወንድምህን አንጣ ማን ነው እየተጎዳ ያለው እዚህ ንጹህ ገበሬው ምንም የማያውቀው ከፖለቲካ ውስጥ የሌለ ወንድማቸው ይሰቃያል ሌላኛውም ደግሞ ፋኖ ይመጣና ወንድም ወደ መከላከያ ሄዷል ስለዚህ ወንድምህን አምጣ አለዚያ ገንዘብ አምጣ እውነት መቶ ሺህ ሁለት መቶ ሺህ ሶስት መቶ ሺህ የተጠየቀ አሉ በዚህ አይነት ኬዝ እና ሀገራችን ግን ወደየት ሄደች ነው ዚህ ያህል ፈካኔ እንዲወስ እሱ በጣም ተጨካክነናል። ደሞ የአንድ ሀገር ሰው የአንድ ሀገር ልጆች ናቸው እኮ እንደዚህ የሚደረጉ ፋኖም እዛው ነው የመከላከያውም እዛው ነው። ብቻ አንድ አንድ ጊዜ ገንዘብ ያታለላል። የምር እንዱ ከዚህ ሁሉ አንድኛችሁ አሸንፉ፣ አንድኛችሁ አሸንፉ። የምር እኔ የየውል ጊዜ ሄዶ አይነሱ ጊዜ ምን ነው ሲፈጣ ፋኖም አሸነፈ መከላከያ መንግስት አሸነፈ ብቻ አንድኛችሁ አሸንፈው ሀገራችን ሰላም የሆንበት መንገድ እንዲፈጠር ነው እኔ ምኞቴ። እናንተ ሴማ እንደጋፊ ናቸው። ከነገራችን ላይ እኔ ማንንም አልደግፍም፣ ፋኖም አልደግፍ መከላከያም አልደግፍም። ግን ሀገሬ ሰላም እንድትሆን እፈልጋለሁ። ለምን እዚህ ጋ እየተጎዳ ያለው ማነው? ንጹሐን፣ ህጻናት፣ አዛውንቶች፣ ወጣቶች ደግሞ ልባቸው አበጥ ያለው አንዴ በፋኖ ይገባል፣ አንዴ በእንትና ይገባል። ከዛ ማን ነው የሚረበሸው? ቤተሰብ። እየተጨቀነ የሚጨነቀው ማነው? ቤተሰብ። ችግር ውስጥ የሚገባው ማነው? ቤተሰብ። እና እንደዚህ አይነት ነገር ናቸው። ነው የሚቆመው እንስት ትብሎኛል። والله እና ቤተሰብ እንግዲህ እንደምታዩት ስራ እየሰራሁ ነው። እንደዚህ ነው እንግዲህ ይሄን ይብሎ ማለት ነው። ዛሬ ዛሬ እንግዲህ እንደምታውቁት ጁማአ ነው። ጁማአ ላይ ደግሞ ታቀናችሁ ያረበ ሴቶች ምክንያቱም ስራ ስለማይኖራቸው ረፍት ስለሚሆነው